ኡስማንያንን ኡስማን አይቀየርም ያሉት እኔ አሳፍሬያችኋለሁ። ሁለት ጊዜ አናግሬያችኋለሁ። እኔ ልንገራችሁ እህቶቼ፣ ወንድሞቼ ሁለት ጊዜ ራሴን በስራ ተቀይሬ አሳየኋቸው። ስፖርተኛ ሆኝ ራሴን ቀይሬ አሳየሁ። ማንነቴን አሳይቻለሁ። ያ ኡስማን እንደዚህ ሁኖ ይቀራል፣ ያ ኡስማን ጠጥቶ እንደዚህ ሁኖ ይቀራል ያላችሁ ኡስማን ያ ሰው አይደለም። አሁን በጣም ነው የሚያፍሩ፣ እኔን ሲያዩ ማለት ነው። እንደዚህ የስራ ሰው ሆኝ፣ ከዚህ የተሻለ ሆኝ፣ እኔ እየነገርኩ ነው። አይዞ ማለት ነው። ስምንት አገባለሁ አልኩ አገባው እየነገርኩ ነው። ብዙ ሰው አላማው አይናገርም። እኔ ግን እየነገርኩ ነው። አለማይን ማሳካው እየነገርኳችሁ 2018 19 እወልዳለሁ እየነገርኳችሁ እወልዳለሁ። ከዛ እኔ ባለ ሀብት ሆናለሁ። እውነት እየነገርኳችሁ ማለት ነው። በሰፊ ምኞት መመኘት ጥሩ ነው። መመኘት ምን ችግር አለ? ቤተሰብ አንተ ሰባት ዓመት እዚህ ኑራ ረዋን አላገኛትም አንተ ደደብ እኔ ካንተ በኋላ መጥቼ ነው ያፈስኳት ከኔ ጋር ና ተወራ አስረግጭ መግራችሁ የትናንት ማስተማሪያ ነው ለነገ ምንድን ነው ስንቃችን ነው ዛሬ ከሰራን ነገ እኖራለን። አይደለም ቤተሰብ ስንስቅ ጅል እኮ አይደለንም እኛ እኛ እኮ ጭንቅላት አለን እድሜያችን ከእናንተ በታች እኔ እድሜ ትንሽ ነው ግን ከእናንተ በላይ እገናዘባለሁ ብዙ ነገር አያለሁ ሰው ሆኖ ፍጹም የለም። ሁሉም ወንጀለኛ ነው፣ ሁሉም ጥፋት ያጠፋል። ማንም ፍጹም የለም እዚህ ምድር ላይ። አብሮ ሰው ሲሰራ ማሻላህ ሰውን አበረታቶ የሰውን ሞራል አትስበሩ። የትናንት ሰው ሲስቅ ቆላሽ ፈላብሽ እንዲህ አለሽ አይደለም መሳቅ ነው በቃ ሳቅ። ግን አትስደዋት። በአላህ ምላችሁ እቺን ልጅ አትስደዋት፣ አትስደዋት። ወላሂ የዋናት በትንሽ ነገር ነው የምትከፈው። እኔ አየዋት ብዙ ስለሆንኩኝ ነው፣ ብዙ ስለሆንኩኝ፣ ብዙ ውስጤ ስለደማ፣ ብዙ ነገር ስለሆንኩኝ ሁለት ዓመት ብዙ ስቃይ ስላሳለፍኩኝ ትንሽ ነገር ነው የሚበቃኝ። አልችልም፣ ብዙ ስለቻልኩኝ ትንሽ ነገር ነው በቃ። አሁን ላይ አልችልም፣ አልችልም። ማስቀየም ደግሞ ሰውን አላውቅም፣ ሰውን ማስቀየም አልችልም። መሳደብ አላውቅበት ነው። ለምን ለምን ማለት ምን ችግር አለ ነው ብስቅ? የዱር ማቆሽ እንጂ ምነው ቆላሽ ፈላብሽ እንዲያለብሽ ለምን እህቶቼ? ለምን እነዚህ ሽንታች የቀዘቀዘ አሮጊት ለምን እህቶቼ? ምን አረኳችሁ? እኛ ያኩ እናንተ አሮጊቶች ልፍስፍሶች፣ እኔ በውስጥ እየመጣችሁ ነው። ምን ምን ችግር አለ ብስቅ? እንደው ለአምስት ደቂቃ ለአስር ደቂቃ እንደዚህ ሳቅ ብል ብስቅ ብጫወት ምናችሁ ይነካል? ምን ትሆናላችሁ? እኔ እኮ አላህ ረዋን ሲጠይቁ ከሴት ጋር ዱባይ ኢማራት እኮ አልነካቸውም። ደንቆረም ማይም ታቁኛላችሁ። አንድ ሴት ወጣ ሲዘቅዘቀኝ እስኪ አንቺ የኮርኒሽ ልጥልጥ፣ አንቺ የሀዲቀው በየመንደሩ፣ አንቺ ጠላ ቤት፣ እኔ እኮ ሴት ጋር አልነካቸውም። አላህ እኮ መጥፎ ስራዬን ያንን የመጥፎ ስራዬ ሳይሆን ከሴት ጋር እኮ እኔ ካልጨማለቅም ከሀበሻ ጋር ክብር አለኝ እኮ ታቁኛላችሁ ሴቶች እኔ ስስክ ከእናንተ ጋር እኮ ያው ከስተመር ክቡር ነው እንጂ

ተው ተው ረፋው አትነካኩን፣ እየሰራ ነው ስራችን። እኛ በቃ የእኛ እንትን ዲቪ ላይ ካልተመቻችሁ ስክሮል አርጉት። እኛን የምትወዱ የምታበረታቱ ደግሞ እኮ ፕሪንት ሼር ታደርጋላችሁ። ከኛ አትወስዳላችሁ? አሪፍ አሪፍ ዕቃ እኛ ጋራንቲ አድርገን እንሰጣችኋለን። ገቢያችሁ ሲቀዘቅዝ እየመጣችሁ እኮ እዚህ ነስ ላይ አልፍታችሁ ስልክ የምትቀበሉ አንድ እረፉ። ሁለት ደግሞ ገቢያችሁ ሲቀዘቅዝ እኛን መጣችሁ። እኔ አልተሸማቀኝም። ደንቆሮማ ይማል በጨራሽ ሰድባችሁ ሰልባችሁ ትላታረጉኝ እሷን ግን እረፉ። አሁን በኋላ እሷ ሊቫት ጋር ምን እኔ ነው የምገባው እዚህ ነው ቁጭ ብለው እኔ ብቻ ትንገረኝ። ተደጋጋሚ ልጆች የሆኑ ልጆች አሉ። እነሱ ከሆኑ ግን አብዝታችሁታል። ወላሂ ማበጠሪያ የምታክሉ ማር አለ የሚያወፍ ትላላችሁ። ጭንጭ የሚያክሉ ሴቶች እኮ ናቸው። ደንቆረሰን ሲባል መቶ ነው። አፈርቢ ፎርጂ ያንታሽ ለራስሽ መጀመሪያ ተወፍሪ። መጀመሪያ ሰው ያዝሽ። እንደዚህ በሁለት እግርሽ ነው ማነሳሽ አንቺ ታቱ ግራ ወላ ራዚም ከአሁን በኋላ አታውቅታቸው ነው። ወላሂ እረፉ፣ እንከባበር፣ ተው። ቤተሰብ ስራችን እኛ በሰላም እየሰራን ነው፣ ግን እየረበሻችሁን ነው። እንደዚህ አደርግሻለሁ፣ እንደዚህ እኔ አልሸባብ ነኝ፣ እንደ እኔ አይስ ነኝ። አንተ ደስተኛ ነው የማደርጋት፣ ደስተኛ ነው የማደርጋት ከማንም በላይ ማለት ነው። ይሄ ደግሞ አንድ ቀን ሀብታም ሆነ አለ ይማራትን ቋጠሮ ላሳያ አለ። ጠብቅ፣ ማን ቀን ይናፍቀኝ ከማንም በላይ ደስተኛ ማረጋት፣ ወላሂ ወላሂ ኢንሻአላህ አረጋታለሁ። ምን ሰው እያደረስኩ ነው የነፋው ይጣር ማብረም በቃ ተቻላችሁ፣ አበረታቱን እ እኛ እንትናቱ እኛኮ በጣም ወጣቶች ነን፣ ሰርተን የምናድግ ነው። አብረን ስንጣመር ደማቸው ፈላ። አንዳንድ ሰዎች ወላሂ ሽንታቸው የቀዘቀዙ አሮጊት እነዚህ አረጉቶች ወጣትን እያሳደዱ እንትን የሚያደርጉ አረጉቶች እንዳቸው ቀዘቀዘ። በጣም ይገርመኛል። እነሱ እረፉ እንጂ አብረን ስንሆን ደማቸው ቀጣል። በቃ ወይ ፍቃድ ያላችሁ እረፉ እስኪ። ወይ ፍቃድ ቤት እኮ የምትሰሩ ስሩ፣ መስራቱን ግን እኛን አትረቡሱን። እየመጣችሁ ቤተሰብ እንደ እኛም እንዴ ተውን። የመብራት አለ ነው፣ ብዙ ነገር አለ። እናንተ ችግርማሚዎች ተውን። ቤትቸው ነበር መሳደርኩ ወላ ብቼ ነበር። ዛሬ ቀን ንን ከባድ ኮማንዶ ፖስት ነው ያወረድኩባችሁ ዛሬ። ካሁን በኋላ ይኸውልሽ፣ አንድ ሰው አፉሽ ቢከፍት ማለት ነው። አንቺ ግን እኔን ነው መናገር ያለብሽ። ለእኔ ንገሪ፣ ማን ማን እንደሆኑ ላን ጅ ንገሪ፣ ጅማን እኔ ጎረቤቴናችሁ እ ሀያ ደቂቃ እረፉ መውጫ መግቢያውን በደንብ ነው ብሎ ተው። እኔ አጠቃቸዋለሁ والله العظيم አጠቃቸዋለሁ። እረፉ በስም ዝርዝርም ስለማቃጭ ጥቂት ናቸው። ደግሞ አማራ ናቸው። አፈሮ አንድ ሀገር ልጆች ነው እኮ ነው። والله العظيم የአንድ ሀገር ልጆች ናቸው። ለማንኛውም እሺ፣ እኛ ሳናስበው ነው ወላይ ዛሬ በጣም ከፍቷት አረዋን እና እባካችሁ፣ እኛ ሰርተን እንደግበት ወጣቶች ነን። እኔ ወላይ አሁን አንዳንድ አጀንዳ ምናምን የሚባለው ስራ ሲጠረ ምናምን ያለህ መስክሪኑ ለዛ አይደለም ልንወጣ ነው። ሲጀመር ልንወጣ ነው። አልሐምዱሊላህ ቀኑን ሙሉ ሰርተናል። አልሐምዱሊላህ ረብል ዓለሚን አላህ ይረዘቀን። ተቀብለን ኦርደራችን ዲሊቨሪ እየጠበቅን ነው። ከዚህ በኋላ ኦርደር አንወስድም። እሺ አልሐምዱሊላ በቃ ማለት ሰርተናል። ለአጀንዳ ለስራ ነው ምናምን ጭንቅላታችሁ እንዳይሄድ ማለት ነው። በጣም ስለከፋይነት ዛሬ ነገር ካለ ወላይ በጣም ስራ ነው። ምን መጣኛ ምን አጀንዳ ምን ፈጥር ስለ ስራ ነው። ፖለቲካ ያለ ዛሬ እሷ እንደዛ አይደል በቀደም ያደረገችው።